ያለ እናንተ ከእግዚአብሔር በታች ለእናታችን ለህክምና የተጠየቁት ገንዘብ አይሞላም። ይህንን በመረዳት ይህንን በመረዳት ሁላችሁም በቅንነት፣ በፍቅር፣ በትህትና እንጠይቃችኋለን። ሁላችሁም 11ሺ ሰው ላይቭ ላይ ያላችሁ በፍቅር ልለምናችሁ በፍቅር ልለምናችሁ፣ ሁላችሁም ታብታብ አድርጉ፣ ሁላችሁም ታብታብ አድርጉ። 10 ሚሊዮን ቀይሩ። ከታች በኩል ደግሞ የቀስት ምልክቷን እየነካችሁ ሂስቶሪ ላይ ፖስት አድርጉ ሂስቶሪ ላይ ፖስት አድርጉ። ወገን እጅግ በጣም ነው የሚገርመው። ተመልከቱ፣ የኢትዮጵያን ህዝብ ደግነት ተመልከቱ። እዚህ ስልክ ላይ አሴ ይታያል። የስልኩ እንቅስቃሴ ትራንዛክሽን እንደሚንቀሳቀስ ለእናንተ እየታያችው ነው። መቁጠር አትችልም፣ መንገር አትችልም። መቁጠር ስለማልችል ነው። ሙርቲ አካውንት ይዛል ሚምላ ያግዝት

ማስተር ይሰማል አ ይሰማል። እንደ ሀሳብ ሰዎች በኮሜንት ቴሌ ቴሌብር እያሉ ስላሉ እንደ አጋጣሚ እንደ አስፈላጊነቱ መጠቀም እንችላለን። በማል በማል ካላችሁ አ አናግራሃለሁ ተክስት በውስጥ ቴሌብራቸውንም አሳውቀሃለሁ። ግን ባያዝ ነው። እንቀጥልና አንድ ጊዜ ሙርቲ ደግመ በኦሮመኛ ተናገር በተጨማሪ ደግሞ እዚህ ውስጥ ላይ ያሉ ሰዎች ሁሉም ሰው ሂስቶሪ ላይ ፖስት እንዲያደርግ እንዲሁም ላይቡን ሼር እንዲያደርጉ ትናገራለች። ሚቲን ጥፋት። አንተ ሙርቲ ሚዩት ዋንቲ እንደምን አለሽ እህታችን? እንደምን አላችሁ ደህና ናችሁ? እንኳን ደህና መጣችሁ ቅደም ተራሽ ያለሽ። አሁን አርፍጄ ነው የመጣሁት፣ ይቅርታ አድርጉልኝ ሁለት ሰዓት እንደተባልኩ አልመጣሁም። ምንም ችግር የለም፣ በመጣሽ ሰዓት ላይ ትቀጥ ያለሽ፣ እንኳን ደህና መጣሽ፣ ስለመጣሽ ደስ ብሎናል፣ ደህና ነሽ። እንኳን ደህና ቆያችሁኝ ያው እዚህ ጋር አስራ አንድ ሺህ ሰዎች አላችሁ፣ ሁላችሁም እናታችን እህታችን፣ ሁሉ ነገራችንን እንርዳት እኛ ማገዝ እንችላለን ዛሬ ሻይ የምንጠጣበት ዛሬ የምናጠፋው ከሁለት መቶ ብር በላይ ነው። እና ሁላችሁም እየተባበርን እናት ህይወት እንታደግላለው እኔም አካውንት መናገር እችላለሁ። ሁለት ሁለት መቶ ብር ብቻ ነው የምንጠይቃችሁ። ሁለት ሁለት መቶ ብር ብቻ እባካችሁን፣ ስለ እግዚአብሔር በ እንዴት እንደምንጠይቃችሁ አላውቅም። ያው አይታችኋል፣ ሁላችሁም እና እናታችንን እንታደጋት። አንድ ሺ ሶስት ስድስት

እኛ ምንም የሆነ ሰው አይደለንም። የሚባለው እና እባካችሁን እባካችሁን በፍቅር በፍቅር ጠይቃችኋለሁ እናታችንን ህይወት እንታደግ ያው በእጃችን እና እናታችንን ደግሞ እና ተርፋታለን። ከእግዚአብሔር ጋር ሁላችንም እንተባበር፣ እንተጋገዝ። ወጣቶች ሁላችንም እዚህ ጋር 10 ሺህ ትታዩኛላችሁ። እባካችሁን ሁለት ሁለት መቶ ብር ለእናታችን ስንል እናስገባ። እናታችንን እናስብ። እቤት ያለችው ያሳደገችንን እናት እናስብና የእናታችንን ህይወት እንታደግ፣ እላለሁ እለምናችኋለሁ። በፍቅር በኦሮሚያ መናገር ካለብ ሁንዲ ኬሰን ሁንዲ ኬሰን ሀጠኪ መተና ጅሬኛሽ ኑዋር ከጅራ እሺ ቀቀቡ ቀብና ለመብቻ ለመብቻ ወነቀብደን ለመብቻ ገልቻፊ ጋፈላ ኩመቶኮ ሰድጃ ቶርበዱዋ ለመሰደት አፉር ሰዴት ቶርባ ስንጀዳ ሁንድ ኬሰን ገልቻ ፊ ሀደ ኬኛፍ ነው መረርቲ ባዬ ሀርከ ኬኛ ረጅባ ጅሬኝ እሺ እጃችን ላይ ነው ያለው የእሷ ህይወትና ሁላችንም እንተጋገዝ በማለት በፍቅር ስም ይጠይቃለሁ። እና ደግሞ ለሚቀጥለው አስተላልፍና እኔም ደግሞ ትንሽ ጊዜ እመጣለሁ። ሌላ ሀገር ነኝ፣ ውጭ ላይ ነው ያለው ታዩ ይቅርታ አድርጉልኝ። ዛሬ እንፈልግሻለን። ሌላ ቦታ መሄድ አይቻልም። የምታስተካኪው ነገር ካለ አስተካክለሽ እናትሽን የማሳከም ግዴታ አለብሽ። እና ይህታችን ኤምፒያ የትም ምንም ቀጠሮ ብኖር፣ ምንም ፕሮግራም ብኖር፣ ምንም ነገር ሰርዘሽ ዛሬ ከኛ ጋር ቆይታ ታደርግ ያለሽ፣ ይንን እንደምታደርግ አለሁ እስከ መጨረሻ አለ አለሁ። ማስተርዬም በምንም ደረጃ አለሁኝ። እኔ እስከ መጨረሻ አለሁ። የእናቴን ህይወት እታደጋለሁ። አብዲ አባት፣ አብዲ ትቀጥላለህ። ለሶስት ደቂቃ የአንተ ነው። በኦሮምኛም በአማርኛም አካውንትም ይህን ነገር አካውንት ቀጥል፣ አንተ አሁን የአንተ ነው። አላችሁ እዚህ ውስጥ ያላችሁ አስር ሺህ አራት መቶ ሰው ሰው እየቀነሰ ነው። ሰው ከቀነሰ እናታችን አይታከሙም ማለት ነው። ወገን ይሄንን ግን ሁላችንም ልንረዳ ይገባል። አንድ ሰው ከዚህ ውስጥ ከቀነሰ ሁለት መቶ ብር እየቀነሰ ነው። እናመሰግናለን። ሁለት መቶ ብር እያጠንነው ሁለት መቶ ብሩ ደግሞ እናታችን የሚታከሙበትን ሁለት መቶ ብር እናንተ ከዚህ ላይቭ ውስጥ በመውጣታችሁ ምክንያት ብቻ ሁለት መቶ ብር ነው የምናጣው። ሁለት መቶ ብር ነው የምናጣው እና እና እባካችሁን እንዳትወጡ። ታብታብ አድርጉ። ላይቭን ሂስቶሪ ላይ ፖስት አድርጉ።

ይሄ አስር ሺህ ሰው ማለት አንድ አንድ ሰው ካመጣ አንድ አንድ ሰው ብቻ ሁለት ሰው አለም ወይ ደግሞ ሂዶ ጌመሮቹን አዘግቶም እንደፈለገም አድርጎ ካመጣ ይሄ አስር ሺህ ሰው አስር ሺህ ሰው ሌላ ካመጣ ሀምሳ ሺህ ብር አሁን አስገባለሁ በካሽ ማምጣት፣ ወላሂ አሁን ነው የማስገባው። ይሄ አስር ሺህ ሰው አንድ አንድ ሰው አስር ደቂቃ ብቻ ነው የምሰጣቸው። አንደኛው ጊፍት መስጠት አለበት ሪያል እንዲነሳ፣ ሁለተኛ ደግሞ ከፈለገ ጓደኛውን ከፈለገ በሌላ ስልኩ ይግባና፣ ሀያ ሺህ ሰው በአስራ አምስት ደቂቃ ውስጥ ማስገባት ትቻል። አምሳ ሺህ ብራ ሁለት ገባ አምስት ደቂቃ። አዎ፣ ስለዚህ አዳምጡኝ። ስሪትን አደገ ይፈዳ አስር ሺህ ሰው አላችሁ እዚህ ጋር አስር ሺህ አችሁ ዝም ብላችሁ ለቻላችሁት ችግር የለውም። እቺን እናሳካለን። ምን ላድርጋላችሁ? ሁላችሁ እዚህ ጋር እችን ሰው ይታዩኛላችሁ። ይኸውላችሁ ዋንትያ 50ሺ ብር ሙባረክ 50ሺ ብር በ15 ደቂቃ ውስጥ ብለዋል። 14 ደቂቃ ይቀረናል። ስለዚህ ሁላችሁም ለቻላችሁት ሰው ነመቤክተን ሁንዳፍ ነመቤክተን ሁንዳፍ ሼር ቆዳ ለሁሉም ሰው ለምታውቁት ሁሉ ሼር አድርጉ። ሁላችሁም ቤቱን ደግሞ ቫይራሉ ከፍቶ እስኪ አሳየኝ፣ ደቂቃውን አሳየኝ። እና በ15 ደቂቃ ውስጥ ሰው ከመጣ ምጨምር ነገር ደግሞ በኋላ እናገራለሁ። እስኪ አምጡ ስለዚህ የፈጠነ ሼር አድርጉ ሁላችሁም ሀያ ሺህ ሰው ነው የምንፈልገው ሀያ ሺህ ከገባን መቶ ሺህ አለን ማለት ነው ከባንትያ ሀምሳ ሺህ ከሙባረክ አምሳ ሺህ ስለዚህ ሁላችሁም ሼር አድርጉ ለምትችሉት ሰው ፕሊዝ ሪፖስት አድርጉ ስቶሪያችሁ ላይ አስቀምጡ እሺ አሴ ጤና ይስጥልን አሴ ሁላችሁ አቤት። አሁን ከአንተ የምንፈልገው ቻሌንጅ ከአንተ የምንፈልገው ቻሌንጅ ታፕ ታፕ ዘጠኝ ሚሊዮን ያስገባ ከታች በኩል መቶ 17 ሺህ ሰው ኮፒ ሊንክ ሼር አለ። እሱም ወደ መቶ 50 ሺህ ያስገባ ቀጥል። አካውንት አሁን ግን ተናገር አካውንት እየጠየቁ ያሉት ሰዎች ስላሉ ቀድሜ አካውንት ተናገር፣ ከዛ በኋላ ይቀጥላሲ ደሞ ማስተር ሌላ ሰው እኔን የሚተካ ካለ አስር ሺህ ሰው ሌላ አመጣለሁ የሚተካ በእጥፍ ይህን ቻሌንጅ የሚገዛኝ ካለ ማለት ነው ሰው አመጣለሁ አመጣለሁ። እስኪ አንዴ ሁላችንም አብነት ጭንቅላቷ ላይ ጣታችንን እናድርግ። እሱ ዘጠኝ ሚሊዮን ብሏል፣ እኔ አስር እናስገባ። በአንድ ደቂቃ ውስጥ አብነት ጭንቅላቱ ቀይ እስከሚሆን ድረስ እስኪ ጣታችንን እናደርግ። የማታሳፍሩ የተከበራችሁ፣ በጣም እንወዳችሁ፣ በጣም እናከብራችሁ ቤተሰብ አስራ አንድ ሺህ ሰው ገብተናል ያው እስኪ አብነት እላይ ታቡ አልተንቀሳቀሰም። ስምንት ነጥብ አራት ገባ። አያችሁ! እስኪ ለጥ ለጡ በደንብ አብነት ጭንቅላቱ እሱ ላይ ብቻ ታብታቡ፣ እሱ ላይ ብቻ ታብታቡ። በጣም የኛ ገንዘብ ባንሰጥ እንኳን ይቺ ታብታብ አንድ ሰውን ትስባለች፣ ሁለት መቶ ብር እናገኛለን፣ እናታችን ትታከማለች። ዋጋችን ከሰጠው ሰው ጋር እኩል ነው። ሼር ሲናደርግ ዋጋችን ያንን ሼር አይቶ አንድ ሰው ቢመጣ እኩል ነው የኛ ዋጋ ምክንያቱም ከፋይ እግዚአብሔር ነው ማን እንደሆኑ እኔ አላቃቸውም እኝን እናት ሁላችን የማናቀውን ሰው ስንረዳ የሚያቀን እግዚአብሔር ክፍተታችን እሱ ይሞላል በደንብ እሱ ይሞላልናል ና ዘጠኝ ገባ በል አንዴ አንዴ ሁላችንም አቢናት ጭንቅላት አካውንት በዚህ አጋጣሚ ነግራችኋለው ሰላሳ ስድስት ሰባ ሃያ ስምንት አራት ሰማኒያ ሰባት አንድ ሺ ሶስት ስድስት ሰባት ዜሮ ሁለት ስምንት አራት ስምንት ሰባት። ዛሬ ጠዋት የአንድ መቶ ብር ቻሌንጅ እኔ ቤት ጀምሬ በጣም ያልገመትኳቸው መዓት ሰዎች አስገብታችሁታል ገንዘብ ስፔሻሊ ከኛ አካባቢ ሚሻ ገልሲዳ አሰታ

የምትፈልገውን ሰው አስገብተ ካስገበ በኋላ ሰው እንቀይራለን። አንድ ጊዜ ሁላችሁም እስክርቢቱ አዘጋጁልኝ። ሞባይል ባንክን ስልካችሁን ክፈቱ። ያሰፋ ቻለንጅ ይቀጥላል። የኢትዮጵያ ንግድ ባንክ እናታችንን በሁለት መቶ ብር ነው እያሳከምናቸው ያለው እና ሁላችንም ሁለት ሁለት መቶ ብር ቻለንጅ እንድትሳተፉ እንጠይቃችኋለን። ባንክ አካውንት እናገራለሁ። ተዘጋጅታችኋል? ባንክ አካውንት ስልናገር ነው። ተዘጋጅታችኋል? የኢትዮጵያ ንግድ ባንክ አንድ ሺ ሶስት ስድስት ሰባት ዜሮ ሁለት ስምንት አራት ስምንት ሰባት ነብል ታምራት። አንድ ጊዜ ደግሜ ነግራችኋለን። ወደ አሳፋ እንቀይራለን። ማስተር ማስተር አስገቡት፣ ማስተርን አስገቡት። የኢትዮጵያ ንግድ ባንክ አንድ ሺ ማስተር ማለት ጅማ ላይ በጎ ስራዎችን የሚሰራውን ወጣት ልጅ አስገቡት፣ ያግዘናል። እጅግ በጣም ቅንና በጎ ሰው ነው። ይምጣና ያግዘናል። አንድ ጊዜ ደግሞ ልንገራችው የኢትዮጵያ ንግድ ባንክ አንድ ሺ ሶስት ስድስት ሰባት ዜሮ ሁለት ስምንት አራት ስምንት ሰባት ነቢል ታምራት። አንድ ጊዜ የመጨረሻ ደግሜ ልንገራችሁ ጠበቃ አሰፋ ትዘጋጃለ። የኢትዮጵያ ንግድ ባንክ ነው። ሁለት መቶ ብር ጀምረን ቻለንጁን እንቀጥላለን። ሌሎቻችሁ ታብታቡን 15 ሚሊዮን ቀይሩ፣ ኮፒ ሊንክ አድርጉ። ሙባረክ የሰጠውን ቻሌንጅ እና ዋንትያ የሰጡት የ50 50 ሺህ ብር ቻሌንጅ አለ በ10 ደቂቃ ውስጥ ሀያ ሺህ ሰው የሚመጣ ከሆነ መቶ ሺህ ብር እንሰጣለን ብሏሉ። በዚህ አጋጣሚ ከሙባረክ ወጪ ማስወጣት አለብን፣ ከዋንቲያ ወጪ እናስወጣለን። ይሄንን የምታደርጉ ከሆነ እኔ በራሴ አንድ መቶ ሺህ ብር እሰጣለው። በአጠቃላይ ሁለት መቶ ሺህ ብር ነው የሚሰጠው። በአስር ደቂቃ የተባለውን አስራ አምስት ደቂቃ ቀይረናል። እኔና ዋንቲያ ሙባረክ ተነጋግረን በአስራ አምስት ደቂቃ ውስጥ ከዚህ በኋላ በአስራ አምስት ደቂቃ ውስጥ ሃያ ሺ ሰው የሚመጣ ከሆነ ሁለት መቶ ሺህ ብር እኛም እናግዛለን። የመጨረሻ አንድ ጊዜ ኢትዮጵያ ንግድ ባንክ አንድ ሺ ሶስት ስድስት ሰባት ዜሮ ሁለት ስምንት አራት ስምንት ሰባት ነብል ታምራት አሰያንተ ተራ ነው። ቀጥል ያስገባላቸው ሰው እኔም አሁን አቡ አንድ ነገር ይላለው። ቻሌንጁን ስናስጀምር ከኛ መጀመር ስላለበት የበፊቱ አይደለም አሁን አምስት ሺህ ብር አስገብቻ ያለው ግን ይሄንን 15 ደቂቃ አብነት በሰጠው ላይ ሀያ ሺህ የሚታስገቡ ከሆነ ሙባረክ ዋንትያና አብነት ከገቡት በተጨማሪ እኔም በግሌ ሀያ ሺህ ብር ለመጨመር ቃል ገባለው። እስኪ ይሄንን የኛ ብር የሚቀር ከሆነ እዚህ ቤት ያላችሁ 1600 ሰዎች ተጠያቂዎች እናንተ ናችሁ። በቃ ኮፒ ሊንክ ሼር በማድረግ ኢታች 147 ሰው 47 ኬ ይላል ሼሩ። እስኪ ይሄድና 200 ይድረስ ሼር እንቀጥል። ቅድም እያወራው ነው የተወኩት። ሀኢካ ሀጋ ግዶ እንደያ ኑናቲ ጦሳ ሲንታን ማኡነ ከረናን ወንታ ተና ማላሊዳ ሃኖታን እንተ የድዶባ አን ሀኢካ በሲፈት ገሎ በቃ ዋጋ ጦሳ ፔከተስ ኑሲ ድሪያ ዋጋ ኢሚያ ጦሳ ኑ ሄራ ሀርጊያፔ ናጊያ ጦሳ ኑ ዮ ኢሚያ ጎዳ ግዲውሾ ኢሮ ኮን ነው አዩ ሁላችንንም ጤንነታችንን የሚጠብቀው ቅድም በመቶ ብር ቻሌንጅ ካሳያችሁት ትልቅ ነገር በላይ በጣም በሚገርም ቅድም አብነት በሚያሳየው ልክ እንዳትፖስት እንዳትፖስት እያላችሁ ስክሪንሾት ትልኩ የነበራችሁ ደይ፣ አሁንም እግዚአብሔር ስለሰጠን ጤና ስለጠበቀን እጃችን ንጹህ ስለሆነ ጤነኛ ስለሆነ ነው የምንሰጠው። አሁንም ደግማችሁ ስጡ። ኮፒ ሊንኩ 56 ገባ፣ 156፣ 200 ይግባ። ሼሩ፣ 200 ይግባ። አሁንም 11 አልገባም። የኛ ብር ሊቀር ነው። ቤተሰብ፣ ታብታቡ፣ ሰው ይምጣ። 20 ይግባ። 15 ደቂቃ ነው የሰጠነው። አስራአምስት ደቂቃ ነው የሰጠ ነው። እደግማለሁ የኢትዮጵያ ንግድ ባንክ ነብል ታምራት ገብረ ጻድቅ ይላል። ነብል ታምራት ገብረ ጻድቅ አንድ

ሃዳ ኬንያ ከነፈይሱዳ አፍ ካን ነማ ሎጋይስ ሁንድ ኬሰን አስ ጅርተን አንአስ ጅርተን ሁንድ ኬሰን ዴማ ኮፕልንግ ሼር ጎዳ ሁላችሁም ኮፕልንግ ሼር አድርጉ። ከአሁኑ በሮምኛ ነበር የተናገርኩት። እናታችንን ስሜት ነው የሚሰማን። ሁላችንም እናታችንን እናገዛት። ጌም ላይ ሄደን እንዴት ነው ታብታብ የምናረጋው? እዚህም መተን ደግሞ ታብታብ እናድርግ። ሼር ኮፕሊንክ እናርግላት እናድርግላት። የእናታችንን ሕይወት እንታደግ። ሁላችንም አንድ ሺ ሶስት ስድስት ሰባ ዜሮ ሁለት ስምንት አራት ስምንት ሰባት ሁለት ሁለት መቶ ብር ብቻ ለሻይ ለምን ለታክሲ ለምን ለማይሆን ነገር ይጠፋል እኮ ይሄ ብር። እናታችን ደግሞ እንታደጋት እስቲ። ምን ያህል ደስ ይለናል፣ ታድገናል ስናየት። ሁላችንም በመተባበር እና በመተጋገዝ እናታችን ህይወት እናሳድግላለሁ። አመሰግናለሁ። አብዲ ከቻላችሁ ሁላችንም ቪዲዮ ነክፈት። ማስተር እንኳን ደህና መጣው ወንድማችን የእኔ ክፍት ነው። አሁን ነው ሙርቲ እዚ ጋር ያለን ሰዎች አሁን የማይመቻቸው ዋንትያ እና ሙባረግ ላይመቻቸው ይችላል። እስከቤት እስከሚገቡ ድረስ ቪዲዮ ንክፈት ማስተር። አንድ ጊዜ እኔ ስናገር አካውንት ትይዛለን። ከዛ በኋላ አብዲ ተዘጋጅ። በሚቀጥለው አንተ ሀ 1 ሚሊዮን ታፕታፕ ካላስገባ ዛሬ እኔ እናንተ እንጣላለን፣ ተዘጋጁ። አስራ አምስት ሚሊዮን ታብታብ አስገቡ። እዚህ ጋር ያላችሁ በሙሉ እግዚአብሔር ይስጥልን። እውነት የእናንተ ታብታብ ማድረግ የእናንተ ሼር ማድረግ የእናንተ ኮፒ ሊንክ ማድረግ የእናንተ እዚህ መቀመጥ ይታያል። የኢትዮጵያን ሕዝብ ደግነት እንዴት እየተንቀሳቀሰ እንደሆነ ትራንዛክሽኑ እንዴት ፍጥነት ላይ እንዳለ ይታያል አይደል? በሁለት ሁለት መቶ ብር ወጣቱ ሁሉም ተሳትፏል። እዚህ ጋር አስር ሺህ ሰው አለ። አስሩም ሺህ ሰው ሁሉም እየተሳተፈ ነው። በዚህ ስራ ላይ እየተሳተፋችሁ ደግሞ ሌሎች ሰዎችን መጥቶ እናታችንን እንዲያግዙ ሼር ማድረጋችሁን እንዳትረሱ አደራችን የምለው ሼር ማድረጋችሁን እንዳትረሱ ታፕ ታፕ ማድረጋችሁን እንዳትረሱ። ከታች በኩል መቶ ሰማኒያ አራት ሺህ ኮፒ ልንክ ነው ያለው ሼር ነው ያለው እና ሁላችንም ሼር እናድርግ። የኔን ፕሮፋይል እየነካችሁ ሁላችሁ የኔን ፕሮፋይል እየነካችሁ ሁላችሁ ሁላችሁም የኔን ፕሮፋይል እየነካችሁ እኔ እየተናገርኩኝ 13 ሚሊዮን አስገቡ። 13 ሚሊዮን እኔ እየተናገርኩ አስገቡ። እኔ አሁን እያወሩ አካውንት እናገራለሁ። አካውንት ሲናገር 13 ሚሊዮን የግባ። 10 ሺህ ሰው ደግሞ ገዝተ ላይ ድጋሚ መምጣት አለበት። 300 ሰው ይቀረናል። 10 ሺህ ለመግባት አፍጥኑ። የኔን ፕሮፋይል እየነካችሁ ሁላችሁም፣ አንድ ጊዜ በትልቁ ላድርግ። ይህን ነገር የምታስተካክሉ ሰዎች ካላችሁ ከጎን ሁላችንም እኩል በምንታየበት ሁኔታ ብታስቀምጡ ደስ ይለኛል። የኢትዮጵያ ንግድ ባንክ እናታችንን ለማሳከም በዚህ ሰዓት ላይ የሁለት ሁለት መቶ ብር ቻሌንጅ ብቻ ነው እየጠየቅናችሁ ያለው እና ምናልባትም ከሁለት መቶ ብርም ከፍ አድርጋችሁ ማገዝ የምትፈልጉ ለእናታችን ባለኝ ነገር መደገፍ ይፈልጋለው አቅም የሚችለው በዚህ ልክ ነው። ይህንን ማገዝ ይፈልጋለሁ የምትሉ ሰዎች አቅማችሁ በፈቀደ ሁሉ ማገዝ ትችላላችሁ። ሁለት መቶ ብር ቻሌንጅ ጀምረናል። በነገራችን ላይ በሁለት መቶ ብር ቻሌንጅ አሁን የገባውን የገንዘብ መጠን ብነግራችሁ ትደነግጣላችሁ። እዚህ ጋ የምሬን ነው የምነግራችሁ ትደነግጣላችሁ። በቃ ማይታመን የማይታመን የማይጠበቅ ነገር ነው እያየው ያለት ይታያል። የኢትዮጵያን ሕዝብ ደግነት እያያችሁ ነው። ትራንዛክሽኑ ሲንቀሳቀስ ወደ ላይ የሚንቀሳቀሰው በአንድ ማይክሮሴከንድ ውስጥ ለእናታችን ሕክምና ገንዘብ እየገባ ነው። እግዚአብሔር ይስጥልን። ይሄ ገንዘብ እየገባ ያለው እናንተ ሼር እያረጋችሁ ስለሆነ እናንተ ኮፒ ሊንክ እያረጋችሁ ስለሆነ እናንተ እዚ ጋር ስለተቀመጣችሁ ብቻ ነው። እናንተ ከዚህ ላይ ከወረዳችሁ የእናታችን የህክምና ጉዳይ አይሳካም። እናንተ ከዚህ ላይ 9800 ሰው እዚህ ጋር ትታያላችሁ። ከላይቭ ላይ ወርዳችሁ ሌላ ቦታ ከሄዳችሁ ከላይቭ ላይ ወርዳችሁ ታብታቡን ካቋረጣችሁ ከላይቭ ላይ ወታችሁ ስልኩን ሌላ ቦታ ላይ ከገባችሁ የእናታችን ህክምና አይሳከም። ከእግዚአብሔር በታች የእናታችን ህክምና የሚሳከው በእናንተ ድጋፍና በእናንተ ቅንነት፣ በእናንተ ሼር ማድረግ፣ በእናንተ ኮፒ ልንክ ማድረግ በእናንተ ጥረት ብቻ ነው። አዳራች ማለት የሚፈልገው ይሄንን ነው። 14 ያስገቡልኝ 13 ያስገብታችኋል። አመሰግናለሁ። ሁላችሁም በእኔ ግንባር ላይ እስክሪን ላይ ታብ ታብ ታብ ታብ ታብ አድርጉ። ቀጥሉ። የኢትዮጵያ ንግድ ባንክ የኢትዮጵያ ንግድ ባንክ ከታች በኩል ሼሩን ሁለት መቶ ሺህ ያስገቡ። ሁላችሁም ሼር አድርጉ። የኢትዮጵያ ንግድ ባንክ 1 ሺህ 3 6 7 0 2 8 4 8 7 ነቢል ታምራት አንድ ጊዜ ደግሜ ልንጋራችሁ፣ አንድ ሺ ሶስት ስድስት ሰባት ዚሮ ሁለት ስምንት አራት ስምንት ሰባት ነቢል ታምራት። የመጨረሻ ደግሜ ልንጋራችሁ፣ አንድ ሺ ሶስት ስድስት ሰባት ዚሮ ሁለት ስምንት አራት ስምንት ሰባት የተናገርኩት ነገር ከተረዳችሁኝ፣ እናንተ ከዚህ ላይቭ ላይ ከወረዳችሁ፣ እናታችንን ለማሳከም ዝም ብለን እንደክማለን እንጂ አይሰበሰብም። አዳራችሁን የምለው እኚህ እናት እንድታከሙ ድጋፍ የምታደርጉ እናንተ ናችሁ። ሁለት መቶ ብር ቻለ